ከሰሞኑ በስዳማ ክልልና በዋሳ ከተማ አመራሮች ላይ የስዳማ ክልል ርዕሰ መስተዳድር ደስታ ሌደመውን ጭምር ሁሉም ሌባ ናቸው ሲል በግልጽ በራሱ በሶሻል ሚዲያዎች በተለይም በቲክቶክ ላይቭ ስርጭት ላይ ድምፃዊ ቶክቸው ወይም ዮሐንስ በቀለ ያስጀመረውን ዘመቻ ሁሉም ተከትለው ለስዳማ ህዝብ ድምፅ እንን ስሉ የተለያዩ ሶሻል ሚዲያ ላይ ሲያሰራጩ እንደነበር ይታወቃል። ከዚህም ጋር ተያይዞ ብዙዎች ላይ ስር በቅቷል፣ ለብዙዎች ደግሞ የስር ማዘዣ ሞጥተዋል። ከነዚህ መሃል ስዳማ ቋንቋ ድምፃዊ የሆነች ድምፃዊት ኢትዮጵያ በቀለች አንዷ ነች። ዛሬ ቶክቸው ወይም ዮሐንስ በቀለ በራሱ በቲክቶክ ፔጁ እንዳጋራ ከሆነ ኢትዮጵያ በቀለ በፖሊስ ቁጥጥር ስር ውላ ወደ ሐዋሳ መወሰዷንና ሐዋሳ ፖሊስ ማምሪያ ታስራ በእስር እንደምትገኝ ነው ያሳወቀው። ስ ኢትዮጵያ በቀለች ታጋይ ኢትዮጵያ በቀለች ነው ምላትን ተይዛለች። በፖሊስ ቁጥጥር ስር ውላ ከሰዓት በኋላ ወደ አዋሳ ተወስዳለች። እና ወገኖች በዚህ በኩል ሽምግልና እየተባለ፣ በዚህ በኩል ደግሞ የመያዝ የማሳደድ ሂደቱ እንደቀጠለ ነው። ስለዚህ በዚች ልጅ ላይ ምንም አይነት ሰባቢ ቀውስ ቢደርስ እኛ ተጠያቂ አንሆንም ለሚደርሰው ነገር ማለት ነው። አሁን እነሱ ምንድን ነው ድምፅን በመያዝ በማፈን እገሌን በማሰር በቃ የሆነ ሰብስቦ እስር ቤት በማጎር ዝም በሉ የማለት ሂደት ነው። አሁን እገሌን በማሰር እነ እገሌን በመፍታት ወይ በማሰር የሚቆም ነገር አይደለም። ይሄ ትግል፣ ይሄ ትግል የህዝብ ትግል ነው። የህዝብን ትግል ስላነሳን ነው የህዝብን ቁስል ስላነሳን ነው የህዝብን ሐሳብ ስላነሳን ነው በዚህ ደረጃ ህዝብ ከእኛ ጋር የሆነው ለምን ህዝብ ከእናንተ ጋር ሆነ ነው ነገሩ አሁን አሁን እየወነጀለ ያለው መንግስት የሲዳማ ክልል መንግስት ለምን ህዝብ በዚህ ደረጃ ነቃብን ነው እስካሁን ድረስ በሲስተም የሄድ ነውን በታክቲክ የሄድ ነውን? የጥፋትና የአመፅ መንገዳችንን ለምን ትውልዱ ነቃብን? ለምን አስነቃችሁብን ነው። እኛ አሁን እኛ ላይ ታርጌት የመደረጉ ነገር ለምን አስነቃችሁብን ነው። እና ያ ነውና ወገኖቼ፣ የነቃችሁ ትውልዶች ሆይ ተነሱ። አሁን ነው የእናንተን ድምፅ የምንፈልገው። አሁን ነው የእናንተን አብሮነት የምንፈልገው። አርቲስት ኢትዮጵያ በቀለች ተይዛለች፣ ሌሎችም ተይዘዋል። በዚህ አጋጣሚ በዚህ አጋጣሚ ገነት የምትባይ ሆና ቅድም አውርተናል። በስልክ ይና አናግር እስኪ ሰው አንድ ሰው ይፈልግሃል ብለው ማለት ነው። ገን የምትባይ ባለፈው እንትን ብለሽ ነበር ገብተሽ ነበረ። እኔ እንጃ ይሄ የማስያዙ ድራማ ያንቺ ይመስለኛል። የሚመጡትም ኢንፎርሜሽኖች እንደዛ ናቸው። እና የኔ እህት በሚገርም ሁኔታ ተሸውደሻል የሚገርም በሚገርም ሁኔታ ተሸውደሻል። ለምን እንደ ተሸወድሽ ሲልንገርሽ፣ ገኒ ከካናዳ እዚህም ጋር ተያይዘው ጦክቸው ኢትዮጵያ መያዟም ሆነ መታሰሯ ያንያን ትልቅ ነገር አይደለም። ኢትዮጵያ ማለት ሲዳማ ህዝብ የምትታገል ታጋይነች። ግን አንድ ነገር እወቁ፣ ምንም አይነት ሰብአዊ ጥሰት በኢትዮጵያ ላይ ቢደርስ የሚመጣው ነገር ከዚህ የከፋ ይሆናሉ ስል የሐዋሳ ከተማ ፖሊስ መምሪያንና የክልሉን ርዕሰ መስተዳድር አስጠንቅቋል።